ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች፣ ሰዎች እንዴት ናቸው? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም እኔ ጋር፣ ሁሉ ሰላም ሁሉ መልካም እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ ያደረኩኝ። ቪዲዮን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክታን ዘንድ እየሳኩኝ። ደሞ በነገራችሁ ላይ በጣም ጨምረህ ማለት ነው። በጣም ጨዋታ ጨምረሃል። ፊቷ ላይ ምንም አይታይም። ጉንጭ ሳመችው አቀፈችው። በጣም አሁን ካለችበት ነገር ትንሽ ታገግምን፣ ከዛ በኋላ በደንብ እናወራበት ይሆናል እሺ አለ። እሷም አሁን የምትመልስልህ ማለት ነው። ዛሬ አላወራንበትም ነገር

እንግዲህ በዚህ መልኩ በጣም ብዙ ነገሮች እንትን እያሉ ነበረና እና ያው አብርሽ ምቀፊኝ እንደ ባል አድርጊኝ ስመጣ ስቀሽ ተቀበኝ በጣም ብዙ ብዙ ነገሮችን እያላት ነበረና፣ ብቻ በብዙ ነገሮች በመሀል በመሀል ጸጉራችን እየሄደ ነው እየሸሸ ነው እኔ አላቅም ብቻ ሄነው ብዬ ማደራቸው የሚያስቁ የሚያዝናኑ ቃላቶችን ሲጠቀም ነበረ። አንዳንድ ጊዜ የሚናገራቸው ቃላቶች እኔ ብቻ ነው የሚያስቁኝና እንግዲህ ወደ እርቅ ዳር ዳር እያሉ ይመስለኛል። ይህ ልጅ አስታራቂ ይሆናል ብሎ ነበር እንግዲህ ጋሽዬ ማለት ነው እና እውንም ሊያስታርቅ ይመስለኛል እና ከሰሞኑ እንግዲህ በአዲስ ነገር ይመጣሉ እያስባለሁ። ዛሬ የቤቢ ግርዛት ነው እና ሄዶ መገረዝ አለበት ተብሎ እሷ ደግሞ እሷ እሱ ይቆይ ብሎ አሁን ነው መሆን ያለበት ስላልሽ ነው ምናምን እያላት ነበረ ብቻ ዞሮ ዞሮ ግን እንግዲህ ዛሬ የግርዛት ቪዲዮ ሊለቁልን ይችላሉ። አናቅም የሚሆነውን ነገር ማለት ነው። ግን ቀሉ ምንም አይጠገብም ማለት ነው። አብርሽ ያዘገኛል። እኔ እሱ ከመጣ በኋላ ለ በቃ ለእኔ ጣልጣል አድርገሽኛል ላለ እንደምን ሆነ ነው። አብሪ ዘጠኝ ወር ሙሉ እኮ ነው የተጣጣላችሁት እናንተማ። ዘጠኝ ወር ሙሉ ማለት ነው። መቼ ነው የሚያስቅ የሚያዝናናት ቪዲዮ ይዛችሁን መታችሁ የምታውቁት? አሁን ነው መጨረሻ ላይ ሁለት ቪዲዮ የሳኩትኝ ሩታ ነፍሰጡር ከሆነች ጀምሮ ልብስ ገዝቶ የመጣ ቀንና ስጦታ ብሎና ደግሞ አንድ ቀን ምንድን ነው እንዲሁ ጥቃ ቀጥሯት ምናምን መንገድ ላይ ዛፉ ጋር ያወሩ ጊዜ፣ ከዛ በኋላ ያለው እንዳለ ጭንቃል፣ ጸብ፣ ቡጥቡ፣ ጭቅጭቅ ነበረ። እና ለማንኛውም ዞሮ ዞሮ እንግዲህ የሆነ ሆኗል። አንተም ስም ባወተላ፣ ሁለተኛው አሸብር ብሏል። ሁለተኛው አሸብር መቷል አለ እየመጣ ነው መጥቷል ነው ያለው ሩታና አብርሽ በፍቅር ስትመጡ ደስ ስትሉ እኮ ሌላ ሰው አታስገቡ። በመካከላቸው አሁን እነዚህን አርቁ። አረ አብርሽ ንቃ። ብቻ ከማውራት ሰው አታምጣ። በደንብ ይቅርታ ጠይቅ። ከዛች ልጅ ጋር አትገናኝ። አብርሽ ከምር እታረቅ ከፈለግ ትልቅ ሰው ይዘህ ከልብህ ይቅርታ ጠይቃት እና ወርቅ ግዛላት ምክንያቱም ይገባታል። እና ልጁን የክርስትና አባት መስጠት ያለበት ለማርኬ ነው ክርስትና ይንሰማሮቼ በቃ አብርሽ ወደ ራስ ተመለስ። ቀጥልበት ሩታ ትወድካለች፣ አንተም ትወዳታለ። ስለዚህ ትዳረክን ያዝ። እኔም የኔ ወንድም ሩታ ይቀጣት አድርግለት እና አብረው ይኑሩ። ሩታዬ ዬ ስታምሪ ተመችቶሻል። ማን እንደናትሽ ሩታ የእኔ ስስት እንዲሆነሽ ፈገግታሽን ስላየው በጣም ደስ ብሎኛል። አብርሽ ለትዳር መኖር ማንንም ሰው ጣልቃ ገብነት እንዳይኖርበት ምንም ነገር ቢፈጠር ፍቅርህን ሩታየን እንደምታስቀድም ክብር እንደምሰጣት፣ ለትዳርግ ክብር እንደምሰጥ የማንንም ጉማማ ሴት ስመጣ ሹሩሩ ከማለት ከህይወት ቁርጥ ውሳኔ ወስነክ እንደምታስወጣት ከማንም በላይ ሩታዬ እንደምታስቀድም እንደምታፈቅራት በዚህ ቃል ግባላት እና ታረቁ። የምር ባንድ ላይ የተሰቃችሁ ስመጡ እንዴት ደስ እንደምትሉ በጣም ታምራላችሁ። ሩታዬን አይቶ የመጣ አብረሽ ትልቅ ሰርፕራይዝ። ሩታን ይቅርታ ጠይቃት እና ታረቁልን። ሩታ ቆመሽ አታውሪ፣ ቁጭ በይ። የምንፈልግሽ ቆመሽ የወራሻንችን ወገብሽን ያምሻል። ኧረ በስመ አብ። ሩታ እኮ ጠንካራ ናት። የምር እንዲህ የወለዱ ናችሁ እኮ በጣም ነው የሚደክሙት። እሷን ብረት ናት። በስመ አብ ጌታዬ። ማሻላ ብያለሁ። ጎበዝ ናት። እንደዚህ አሁን አስባችኋል። ነርሳት ቆመው ቪዲዮ ስንት ደቂቃ ሙሉ ግማሽ ሰዓት ነው ቪዲዮ እኔ ይከብዳል። ታሪካችሁ ሁለታችሁም አብራችሁ ልጆቻችሁን በስነ ስርዓት አሳድጉ። የአባት ፍቅር እያሳያችሁ፣ የእናት ፍቅር እያሳያችሁ አብራችሁ ውስጥ አሳድጉ። ጥሩ ነው። ተዋት፣ ረፍ ትበልበት የምትሉ አራስ ብዙ መቆም አራስ ብዙ መቆም የለባትም። ሄርሜላ ሄርሜላ ጓደኛዋ ነኝ ብላ መታ ያሰበችው ሁሉ አልተሳካላትም። የእሷ ባል ልትቀማ መታ አብርሽ እና ሩታ መቼም አይላዩም። ገባሽ ሄርሜላ? ስትለጣጠፊበት ከርመሽ ዛሬ አለቀልሽ አይደል? አብርሽ ወደ ሚስቱ ያ እንዴ ግዴታ ነው። ወደ ቤቱ ማይመለስ ነገርም አይኖርም እኮ ለጊዜው ይመስላል እንጂ ማለት ነው። ግዴታ ነው። ሩታ ልቦ አልተመለሰም አትባል ውሽማን አርቅ ከህይወትህ ያኔ ሩታ በደስታ ወደ አንተ ትመጣለች አብራም እውነት ሩታዬ ፍቅር እንደ በፊቱ ከሆነ በመሀል ሰው አታስገቡ ያንተም ድራማ እንደ ለሆኖ ሳለ ግን አንድ ላይ ሆናችሁ እኔ ደስ ይለኛል ሩታዬ የኔ ውድ የኔ ቆንጆ የኔ ስስት ሩታ ግን እውነት ወልደሻል ወይ እኔ የወለድኩ ጊዜ አንድ ወር ሙሉ የማኝ ነበር አንቺ በሳምንት ጎበዝነች በጣም የምር ጠንካራ ናት እንዲህ ህመሙን ተዉት። እንደገና ሰውነቷ ራሱ በቃ ጥንክር ብሎ እንደዚህ ያስባችሁታል። በዛ ላይ የመጀመሪያ ልጅ ሲሆን ማለት ነው። ሲጀመር እርቅ ከልብ ከፈለግ ሩታን ሳይሆን ቤተሰቦቿ አነጋሽ ጋ ሆነ መክረው እንደምትመከር አድርግ። በሰላም አይፈረድብም። እርሜላን ላይ ስትል መለያየት ከብዶ እያለቀስ ስታይ ምን ጠብቀህ ነበር? አሁንም ታገስ። እውነት ነው። አንተ ሁሌ ማቀርቀር የመጡት የትሄዱትን በሁሉ ስትሸኝ ማቀርቀር እኮ ነው። አብሬ ስራ አቤል ግን ጠነኛ አይደለም አይደል እነሷ ምን ጤነኛ? ልጆቹ የሁለቱም እጅ ይዞ ሲሮጥ ማየት ያማረው ልጆቹን። በእውነታው እሱ ልክ ነው። በጣም አድጎ ያ ልጅ፣ እንኳን የድራማው ልጅ እንኳን መጥቶ እንዴት አብርሽ፣ በጣም ነው ልጅ የሚወዱ። በነገራችን ላይ ማለት ነው። ቤተሰብ ግን ምንድነው ችግራችሁ? እናንተም አራስ ቤት እንዲ ነው ያሳለፋችሁ። ልጅም ብቻ ፈጣሪ ጠብቀው። አንቺ ተንቀለቀል ሽሩታሱ በግ ይጎተተ በመጣ እጁ አይፈቀዋል። ሌሎች ደግሞ ምንም ሲያጨማልቁ በዋሉበት እጅ ይይዙታል። እኛ ስናቅ ትንሽ እንኳን ንፋስ ነክቶ ከመጣን ሻወር ሳንገባ አንይዛቸውም ነበር። ሩታ አንቺም ሰውነትሽ ክፍት በዚህ ሰዓት በሽታ ቶሎ ያጠቃሻል፣ ሸፈን በይ። እውነት ነው። የምን ካሜራ ነው? ልክ ነው፣ ልክ ነው። የት ናችሁ የአብርሽ ወዳጆች? ወላይ ሩታ ላይ ሲያስቅ! አብርሽ ሩታ እንድቀር ትፈልጋለች መናገር ስለከበዳት ነው ዝም ብለህ አብረሃት ሆነ ብጠይቃት እንቢ አትልም እንዲህ አይችልማ ማሪ አይችልም እናቷ ቤት እንዴት ነው የሚገባው ሳይ አብርሽ ልጅ ከመጣ አረስተሽኛል ትር አታርግኝም አላለም ለማንኛውም ትንሽ ታገስ ቢስ ከራስ ቤት እስከምትመጣ ተረጋጋ እንዴ እንዴት አድርጎ ልጅ ልጅ ይጀመር ልጅ ከመጣ ሳይሆን አንተ እነሷ ቆይታች አርጎ ከተራራቃች እሱ ነው ማስተካከል ያለብህ። አብርሽ ለምን ሽማግሌ አሁን አትልክም? ጥሩ አጋጣሚ ለማን ነው የሚልከው? አስታርቆኝ ኦኬ እንጂ፣ ከዛ ውጭ ኮ ጨርሰዋል እነሱ ቤተሰብ ያለ ፕሮግራም ምናምን ጨርሰዋል። አምናም አርግዤ ነው ዘንድሮም ወልጄ። ቆይ አሳይሃለሁ። ቆሜ ሲሄድ ልጅ ማለት አሁን ነው ቀብረርበይበት፣ ትንሽ ሩታዬ፣ ተመቸኝ፣ ግጥሽ ተመቸኝ፣ ማሬ ማሪ፣ ተመቸኝ ማለት ነው። አይ እነሱ አንተ አይፈልግም ካይኑ ያስታውቃል። እንዴ እንዴት እንደም እንዲቆ ነው ቀርቀርኮ ነው የሚለው በተንኮል የተናጥክ ሰውዬ ማለት ነው። በጣም ነው የሚገርመው። አንዳንድ ሰው በዙሪያችሁ ሆኖ ከሩቅ ካለ ጠላት ይልቅ ቅርብ ያለ ወዳጅህን ጠብቅ ይላልና ማስተዋልን ያድልን። ወዳጅ ቻሎ፣ ላይክ፣ ሼር፣ ሰብስክራይብ አትርሱ። መልካም ጊዜ።